ስላልደረሰ ወደ ህይወታችሁ ስታስገቡ አንድ ቀን ወይ አንድ ሰዓት ምናምን በቂ ነው እና እንደዛው ማውጣትም ቀላል ይመስለኝ ነበር። ግን ጭራሽ ነው አይሆንም። ጀስት የፈለገችውን ሰው ታፍቅር መብቷ ነው። ግን ደግሞ እኔ እንደ ቀልድ ዝም ብዬ ተነስቼ ከህይወት የእሷን ማስወጣት አልችልም። አንቺን በምን መልኩ ልረዳ እችላለሁ? አንተ እውነት የሚወድ ልብ ቢኖር ስለመወደድ ታቅ ነበር። ስለዚህ ወደደን ሰው ደግሞ ትለዳ ነበር ገፋ ዋዝላ ያፈቀደ ሰው በእኔ አይፈልግም እችላለሁ ብዬ እዚህ እመጥሻለሁ እኖራለሁ ብዬ እዚህ እደርሻለሁ፣ አይደለ? ስለዚህ አሁን ምንም አይደናቀፈኝም። ትናንት ያለፍኩበት መንገድ መንገድ ላይ ድጋሜ አልሄድም። ያለውን ነገር ብታውቂ እኔ አንቺን እንድረዳሽ እንደምትፈልጊ ይሁላ አንቺ ምን ንትረጂ ነው ከዚህ በፊት ነገር ይሻለ እኔ በድጋሜ ላጣሽ አልፈልግም። ለምን እኔና አንቺ እንደ ቀልድ ብንገናኝም ግን በጣም ከባድ ጊዜያትን አሳልፍናል። በዚህ አጭር ጊዜ ማለት ነው። እውነት ለመናገር አህሙና ፈኪ ስትስቁ፣ ስትጫወቱ፣ ስትላፉ ነው የሚያምርባቸው። እንደዚህ ተደባብራችሁ ስትሰሩ ማለት ነው እኔ በጣም ልቤ ይጨነቃል፣ ሀቂቀውን ስነግራችሁ እንዲሁም በጣም ብዙ የሚወዷችሁ ሰዎች ስለ እናንተ እንዴት እንደሚጨነቁ ስብሐናላህ። የአላህ መውደድ ኢማን ነው። የሰው መውደድ ከአላህ ነው የሚሰጣው። ዛሬ እንግዲህ አህሙና ፈኪ በፈኪ ቤት መጥተዋል። አህሙ ባለፈው በተናገረው ነገር ይቅርታ መጠየቅ አለብኝ ብሎ እንግዲህ ይቅርታ ጠይቋል። አሰላሙ አለይኩም ወራህመቱላሂ በረካቱ። ሰላም ውድና የተወደዳችሁ የተከበራችሁ በመላው ዓለም ላይ የምትገኙ ወደ ሀገሬ ልጆች እንዴት ናችሁ? እንዴት አላችሁ? እንዴት ከረማችሁ? በያላችሁበት ሰላም፣ ጤና፣ ፍቅር አንድነትን አብዝቼ እመኝላችኋለሁ። ዛሬ በአህሙና በፈኪ አንዳንድ ነገር ልልመጣ ሆይ ማለት ነው እንግዲህ ቪዲዮውን ተመልክታችሁታል ብዬ አስባለሁ። ያላያችሁ ደግሞ በፈኪ በአዲሱ ቻናል እየገባችሁ እዩ እና ፈኪ፣ በዚህ አጋጣሚ አላህ መላስሽን ያሽርሽ። እውነት መናገር ኮልታፋነት ራሱ በጣም ነው የሚያምርባት። ሐቂቃ ያኔ እሷ ሟት ነው ግን አወራሯ በጣም ደስ ሆን ታቃላችሁ። የህፃን ልጅ አፍ ሲፈታ የሚያወራው ልክ እንደሱ ነው እንትን ያልኩት። እና በቃ ደስ ብሎኝ ነበረ ያው የፈኪና የአህሙን ቪዲዮ ዛ የሆነ ለመናገር ደስ እያለኝ የሳኩ እየተጫወቁ ነው። ግን ያው እንግዲህ በተፈጠረው ሰሞኑን ፈኪ ኢሳ ምን አፈቅረዋለሁ በሚለው ጉዳይ በጣም ብዙዎቻችን ተረብሸናል። እውነት ለመናገር ማለት ነው፣ በጣም ከሚባለው በላይ ማለት ይቻላል። በጣም ብዙ እህቶች ራሱ አሁን ላይ እየተረበሹ ነው። የእውነት ሊለያዩ ነው ወይ ዩቱቤንም ቲክቶኬንም ማጠፋለሁ የሚሉ ልጆች ራሱ አይቼ ነበረ እና እንግዲህ አህሞ በባለፈው በሰራው ቪዲዮ ተናግሮ ያው ሁለተኛ ላይ ሽም አልፈልግም ላገኝ ሽም አልፈልግም ብሎ ነበርና በዛ ዙሪያ እንግዲህ እንደዛ ማለት የለብኝም ብሎ አስቦ መጥቶ ይቅርታ ጠይቋታል። እኔንዛ እውነት ለመናገር ማለት ነው አህሙና ፈኪ ሲጫወቱ ሲስቁ ሲላፉ ነው በጣም የሚያምሩት ማለት ነው። ሀቂቀተን እኔ ያጨዋታቸው ምናምን በጣም ነው የናፈቀኝ በተለይ በቃ አይደል እርስ በርስ የሚደባደቡት የሚሯሯጡት ነገር ያ ነገራቸው በጣም ከምላችሁ በላይ ናፍቆኛል። አላህ ሰላማችሁን የመልስላችሁ ሁለታችሁም የምትረዳዱ ያድርጋችሁና ሁለታችሁም ብትረዳዱ ጥሩ ነው። ማፍቀር መፈቀር ጸጋ ነው። በነገራችን ላይ የሚያፈቅረው ልብ ያለው ሰው ነው። ጥሩ ልብ ያለው ሰው ነው፣ ጥሩ አሳቢ ሰው ነው፣ የሚያፈቅረው ማለት ነው። ሶ እንግዲህ ፈኪ ልትረዳኝ ይገባ ነበረ። እንደዛ መነጫጫህ ትተኸኝ ሄደሃል። ቢያንስ ያለኝን ነገር ታውቃለህ፣ ያለኝን ማለት እንደዚህ አይነት ነገር ውስጥ እንደማልገባ ታውቃለህ። ና ግን ደግሞ ወድጄ እንዳልሆነ መረዳት ነበረብህ። እንደዛ ጥለኸኝ ሄድከው እያለች እንግዲህ ያው ተናግራለች፣ ብሶቷን፣ የተከፋችበትን ነገር አንዳንድ ነገሮችን ስትናገር ነበረ። አህሙም እንግዲህ ከአንቺ ጋር መነጠል አልፈልግም፣ አንቺ እንድጋሚ መጥቼ ስቀርብ፣ በባለፈው ያው ከተጣሉ በኋላ ማለት ነው፣ መጥቼ ስቀርብ ብዙ ነገሮችን አጥቼ ነው፣ ብዙ ነገሮችን ትቼ ነው እያለ እንግዲህ እንትን ማለት ያው የተገናኙበት መንገድ እህትና ወንድምነት ነው መሰለኝ፣ ግን አብዛኞቻችን ደግሞ ሰሞኑን ፍቅር ፍቅር ስትጫወቱ ስለነበር ጅስት ፈኪ ላህሙ የሆነ ነገር እንዳላት ነው የተሰማን የነበረው። ነገር ግን እሷ አሁንም ቢሆን ኢሳምን እንደምታፈቅረው ነው መጨረሻ አካባቢ ላይ ስትናገር የነበረው። ያው ግልጽ አርገባ አትናገርም ሶ ተናግራለች። ለማንኛውም ግን ያው በንግግር የሚፈታ ነገር ነው እና ተነጋግራችሁ ፍቱት። እውነት አታስጨንቁን፣ ሀቂቃ በጣም ብዙዎቻችን ተጨንቀን ነበረ። እዛ ሀታሎ ዛሬ ይመጣሉ አይመጡ በጥርጥር ነበረ፣ ነው የራሱ ይመጣሉ ስል የነበረው ጠዋት ላይ ቪዲዮ ስሰራ። ና በመምጣታችሁ በጣም ደስ ብሎኛል። ግን ያለ አደለ ረጋ ብላችሁ እንትን ስትሉ ደግሞ ያስለመዳችሁት ነገር ሲቀር በጣም ቅርቅር ይላል። ና በዚህ አጋጣሚ ፈኪና አህሙ መለያየት አለባቸው ይለያያሉ ምናምን እያላችሁ የምታቧትሩ ልጆች አይለያዩም። ለሰው ልጅ ሰውን ሲጣላ ራሱ ዋሽቶ ማስታረቅ እንጂ ዋሽቶ ማለያየት ጥሩ አይደለም እና እኔ አህሙ ያለ ፈኪ ፈኪ ያለ አህሙ እላለሁ። በነገራችን ላይ በፊት ላይ ዋለ ነው የተገነጠለ ዛፍ ነው የሚመስልኝ ይቅርታ አድርጉልኝና ማለት ነው። ተነጻጥሎ ሲመጡ ልክ እንደዛ ነው የሚመስለኝ። ለምን እኔ በቃ ኔንቻ አላውቅም። እኔ በምወዳቸው ወይም ደግሞ በማያቸው አስተያየት ስለምረዳቸው ማለት ነው። ሰው ምን ለማለት ፈልጌ ነው፣ መካከል የሰው ልጅ አይጣላም ማለት አይችልም፣ ወይም ደግሞ ማፍቀር አልችልም፣ ወይም ፈኪ እና አህሙ አብራችሁ ሁኑ ማለት አንችልም። እኛ ማለት ነው ማለት ህይወታችሁን እናንተ ናችሁ የምትመሩት፣ ግን ደግሞ መነጋገር የሚባል ነገር አለ አህሙን በቃ የምትወዳ ከሆነ በትዕግስት ያላትን ነገር ማስረዳት አለብህ ገባህ ፈኪም ደግሞ እንደዛው ይምክን በነገራቶች ሁኔታ ሊገለበጥ ይችላል ማለትም በቃ ሁኔታዎች ሊገለባበጡ ይችላሉ ፈኪ እንግዲህ ያው ብዙ ጊዜ የምናውቃት እኔ የሰው ልጅ ፍቅር አንዴ ነው የሚይዘው ሰው እማፈቅር ሰው አይደለም ነው የምትለው እንግዲህ ይህንን ውዴታ ይህንን ፍቅር ፈልገው አይደለም ያፈቀረችው ይሳመን ፈልጊው አይደለምን ብላ ተናግራለች እና ልትረዳት ይገባል እና ልትረዳት ይገባል። አንቺም እንደዚሁ ልትረጁ ይገባል ማለት ነው። ማለት እርስ በርሳችሁ መረዳዳት አለባችሁ። ያለውን ችግር በመሀከላችሁ እንትን ማለት ማለት መቅረፍ አለባችሁ። እንግዲህ ፈኪ ያው በወንድምነት አህሙን እንደቀረበችው ነው እየተናገረችው። እኔ እንደሰማሁት እንደሆነ ወንድምነት ያለ ለወንድምነት ያለህን ቦታ ማንንም አይሽራውም ማንም ደግሞ ሊተው አይችልም ብላ እንግዲህ ብዙ ነገር አታለው። አንተን የሚከተሉ ሰዎች ራሱ የእውነት አንተ ጥለኸኝ ብትሄድ እንኳን አንተን የሚወድህ ሰዎች አንተን ተከትለው በአንተ ንግግር ተመርተው እኔንም ጥለውኝ ሄደዋል። ሶ ምድር ያለችው ትናንትና ናልፍ ያለው የማረገውን ነገር አቃለሁ እያለች ነበረ ና ለማንኛውም አላህ ያስማማችሁ። እኔ ድሮዬ፣ ይሄ ነው እውነት። ወደ ድሮዋችሁ ተመልሳችሁ እንድትመጡ እፈልጋለሁ፣ እንድትለያዩ አልፈልግም። አህሙም እንግዲህ ጥለሽኝ እንድትሄጂ ጥለሽኝ እንድትሄጂ አልፈልግም እያለ እየተናገረ ነበር ሰው እኛም ተመልካቾች ተለያይታችሁ እንድትመጡም አንፈልግም፣ ተለያይታችሁ ቪዲዮ እንድሰሩም አንፈልግም። እውነቴን ነው ም እነግራችሁ በጣም ብዙ ብዙ፣ በተለይ ቲክቶክ ላይ ማለት ነው። በጣም ብዙ ልጆች ስብሃናላ ማሻላ ተባሪካላ በቃ አላህ የሰው መውድር ሲሰጣችሁ በቃ ይሆን አላ አይደለ። እኔ ለነፈኪ እንደዛ ለፈኪ ላህሙ የሚጨነቁ ልጆችን ሳይ ማለት ነው የሆነ በቃ ልቤ በቃ በደስታ ነው የሚሞል ማለት በቃ። የሰው መውደድ አላህ የሰው መውደድ ሲሰጥ እንደዚህ ነው በቃ። እንድትጣሉም እንድትለያዩም የማይፈልግ በጣም ብዙ ሰው አለና ማለት በቃ ምን ልበላችሁ፣ እንጃ ችግራችሁን ቀርፋችሁ፣ ያለባችሁን ነገር ቀርፋችሁ ተመልሳችሁ እንደምትመጡ ተስፋ አደርጋለሁ። ኢንሻላህ ደግሞ ትመጣላችሁ፣ በተስፋ እንጠብቃለን። እንግዲህ አህሙም ያው ላጣት አልፈልግም፣ ላጣሽ አልፈልግም፣ ከጎኔ እንዲትርቂ አልፈልግም ብሏል። ፈቂየም እንግዲህ ያለውን ነገር አስተካክለሽ ወደ አህሙ መመለስ አለብሽ እና በዚህ አጋጣሚ አህሙ ማለት ነገራቶችን እንትን ከማለት ጥሎ ከመሄድ ቆም ብሎ አስቦ መጋፈጥ ይሻላል እና ጥለህ መሄድ እንደሌለብህ ነው የምናገረው ማለት